ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነው፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ ከች ብየላችኋለሁ። አብራችሁ እንድትቆዩ በአክብሮት እየጋበሱ ዛሬ የምናየው ነው እንግዲህ አራቱን መሰረታዊ የሂሳብ ስሌቶች፣ በተለይ ለህፃናት ወይም ለጀማሪዎች ሂሳብን በቀላሉ መረዳት እንዴት ይቻላል የሚለው ላሳያችሁ ነው የመጣው። እንግዲህ አራቱ መሰረታዊ የሂሳብ ስሌቶች መደመር መቀነስና መደመር፣ መቀነስ፣ ማባዛትና ማካፈል ናቸው። የመደመር ምልክት ይሄ መስቀል ምልክቱ ነው። የመቀነስ ምልክት ደግሞ ይሄ ነው። የማባዛት ምልክት ኤክስ ነው። የማካፈል ምልክት ይሄ ነው። ለቻናል አዲስ ሆናችሁ ሰብስክራይብ፣ ነባር ሆናችሁ ቪዲዮን ላይክ በማድረግ መጀመር ይችላላችሁ። ሁልጊዜ የመለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቱን ተጫ ነው። እንግዲህ ከመደመር ነው የሚጀምረው። ወደ ቪዲዮ ሲሄድ ከመደመር ጀምራለሁ ማለት ነው። ለምሳሌ አራት ሲደመር ሶስት እኩል ነው ሰባት ነው የሚሆን ምን ማለት ነው? ይህ መደመር ካልነ አራት ነገሮች አሉ። አንድ ሁለት ሶስት አራት ሲደመር አንድ ሁለት ሶስት። ስለዚህ እነዚህ ስንቆጥራቸው ስንት ይመጣሉ? ሰባት ይመጣሉ ማለት ነው። ብንደረደራቸው ሰባት ነው የሚመጡት ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት። ስለዚህ ይሄ ማለት ነው በምልክት ሲሰራ። ወይም ደግሞ መደመር ማለት መጨመር ማለት ነው። መጨመር ማለት ነው። ለምሳሌ ሌላ ጥያቄ ልስራላችሁ። አምስት ሲደመር ሁለት እኩል ነው ሰባት ነው ስለዚህ እዚህ ጋር አምስት አምስት ምልክቶች ተደመሩ ከማን ጋር ከሁለት ምልክቶች ጋር ከዚያ ስንት መጣ ሰባት ምልክቶች መጡ ወይም ሰባት ዘንጎች መጡ እንደማለት ነው ስለዚህ መደመር ማለት መጨመር ማለት ነው የሚጨመረው ወይም የሚደመረው ሁለት ወይም ሶስት ወይም እዛም በላይ የሆኑ ቁጥሮች ሊሆኑ ይችላሉ ለምሳሌ እኔ በሁለት ነው ያሳያችሁ እስኪ በሶስት ላሳያችሁ በሶስት ሲደመር ሶስት ሲደመር ሁለት እኩል ነው ስምንት ነው። ስለዚህ እዚህ ጋር ሶስት ነገሮችን እንደምራለን፣ እዚህም ጋር ሶስት ነገሮችን እንደምራለን፣ እዚህ ጋር ሁለት ነገሮችን ሶስት እና ሶስት ቁጥራቸው አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ናቸው ማለት ነው። ስለዚህ እነዚህ ሲደመሩ ስምንት ቁጥር ስምንት ነው የሚሰጡ ማለት ነው። ስምንት ነው የሚሰጡ ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን። እሺ አስር ሲደመር ሀያ እኩል ነው ሰላሳ መሆን ይችላል። ይሄ ማለት ምን ማለት ነው? 10 እና 10 እና 20 30 ይሄኛውን በቁልቁል መደመር ስንሰራው ቁልቁል ይደመራል። በነገራችን ላይ ቁጥር ቁልቁል ይደመራል። ሲደመር ብለን ሃያ አረግነ ከዚ 0 እና ዜሮ ዜሮ አንድና ሁለት እና 2 3 ስለዚህ ሰላሳ መጣልን ማለት ነው። እሺ መደመሩን እንደገና ሰርቼ ላሳያችሁ፣ እንደገና ሰርቼ ላሳያችሁ ማለት ነው። እሺ ቁልቁል መደመር የሚባል አለ። ይሄ አግድም ነው የደመርሁት። እሺ ቁልቁል ደግሞ እንዴት ሆኖ ቁጥሮች እንደሚደመሩ ላሳያችሁ። ተመልከቱ። ቁልቁል ስንደምር ቁጥር እንዴት እንደሚደመሩ እንመልከት። ይኸው ለምሳሌ ለምሳሌ አርባ ሲደመር ሀምሳ እኩል ነው ዘጠና እንደሆነ ይታወቃል። እኔ አሁን ሰርቸው ነው ግን እንዴት ይደመራል የሚለውን የሚለው ከዛ አርባን እዚያ የመደመር ምልክት እንደዚህ እናደርግና እዚህ ጋር ሀምሳ እናደርጋለን። ሀምሳ እናደርጋለን። ዜሮ እና ዜሮ ይህን ዘጋና ዜሮ እና ዜሮ ዜሮ ዜሮ ሲደመር ዜሮ ዜሮ ስለሆነ ማለት ነው። አምስት ሲደመር አራት አምስት እና አራት ዘጠኝ ማለት ነው። አምስት እና አራት ማለት የላይኛው ይሄ ነው። አራት ነው የታችኛው አምስት ነው። እነዚህን ስቆጥራቸው አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ማለት ዘጠኝ። ስለዚህ መልሱ ዘጠና ነው የሚሆን ማለት ነው መልሱ ዘጠና ነው የሚሆን። ስለዚህ መደመርን በዚህ መልኩ ቁልቁል መደመር ትችላላችሁ ማለት ነው። አንድ ሌላ ምሳሌ ሊጨምራችሁ የመደመር የመደመር ሌላ ምሳሌ ቁልቁል ስንደምረው። እሺ ቁልቁል መደመር ሁለት እና ከዚያ በላይ የሆኑ ቁጥሮችን ቁልቁል ልንደምር እንችላለን ማለት ነው። ወይም ሶስት ቁጥሮችን ልንደምር እንችላለን። እንመልከት ምሳሌ ምሳሌ ስንወስድ ሶስት ቁጥሮችን ስንደምር እንዴት ይሆናል ማለት ነው። እሺ አርባ ሲደመር ሰላሳ ሲደመር አምሳ እኩል ነው መቶ ሀያ ነው ማለት ነው። ግን እንዴት መጣ ነው ተመልከቱ። ቁልቁል ስንደምር አርባን እንደዚህ እንጽፈዋለን፣ ከዛ ሲደመር ሰላሳን እንደዚህ እንጽፈዋለን። የቁልቁል መደመር ነው ብለናል። ሀምሳን እንደዚህ እንጽፈዋለን ማለት ነው ከዛ ዜሮ ሲደመር ዜሮ ዜሮ፣ ዜሮ ሲደመር ዜሮ ዜሮ ይሆናል። እሺ ሶስት ሲደመር አራት ሰባት፣ ሰባት ሲደመር አምስት አስራ ሁለት ማለት ነው፣ አስራ ሁለት ስለዚህ መጀመሪያ የደመር ነውም መቶ ሀያ ነው የአሁኑም መቶ ሀያ ነው ማለት ነው። ቀጣይ ማሳያችሁ መቀነስ ነው። መቀነስ መቀነስ ደግሞ ብዙ ባህሪ ያለው ለምሳሌ ሰላሳ ሲቀነስ ሀያ አስር ነው የሚሆነው። ማለት እኩል ነው አስር ነው የሚሆነው፣ እኩል ነው አስር ነው የሚሆነው እንዴት ቢባል፣ ቁልቁል ቀንሰን እንዳይሆንም ሰላሳ አለ ሲቀነስ ሀያ ለምን አስር ሆነ የሚለው ነው። ከዜሮ ሲቀነስ ዜሮ ዜሮ ይሆናል። ከሶስት ሲቀነስ ሁለት አንድ ማለት ነው። ስለዚህ መልሱ አስር ይሆናል። በምልክት ከሶስት ሲቀነስ አንድ ማለት ሶስት ነበረን ሁለት አነሳንለት ማለት ነው። ሁለት ስናነሳለት ይሄ በዚህ ጠፋና አንድ ቀረች። ከዛ ከዜሮ ዜሮ ዜሮ ሆኖ መቀነስ እንደዚህ ሆኖ ይሰራል ማለት ነው። ትንንሽ ቁጥሮችን እንውሰድ። ትንንሽ ቁጥሮችን ለምሳሌ 15 15 ሲቀነስ 15 ሲቀነስ አስር ብንል እኩል ነው 5 ነው የሚመጣ። የዚህ ውጤት አምስት ነው የሚመጣ እንዴት አስራ አምስት ነገሮች አሉን አስር ስናነሳላቸው ነው መቀነስ ማለት ማንሳት፣ ማስወገድ ከነበረበት መቀነስ ማለት ነው። ከነበረው ነገር ቀንሶ ማስቀመጥ ወይም መቀነስ ይባላል። ለምሳሌ ሌላ ምሳሌ ብሰጥ፣ አርባ ሲቀነስ ሀያ ሀያ ነው የሚሆን፣ ሀያ ነው የሚሆን ማለት ነው። ከአርባ ላይ ሀያ ነገር ወይም ግማሹን ስናነሳለት፣ የአርባ ግማሽ ሀያ ነው። ሀያ ስናነሳለት ሀያ ይቀራል ነው በነገራችን ላይ ይሄ ሲደመር ይሄ ደግሞ አርባ ነው የሚመጡት ይሄ ሲደመር ይሄም ይሄ ነው የሚመጡት ይሄ ሲደመር ይሄ እና ተደምረው ይሄን ነው የሚሰጡት ማለትም ይሄ እና ይሄ ሲደመሩ ሰላሳ ይሄ እና ይሄ ሲደመሩ አስራ አምስት ይሄ እና ሲደመሩ አርባ ነው የሚሆኑት አርባ ይሆናሉ ማለት ነው ስለዚህ ይሄንን በዚህ መልኩ መረዳት ያስፈልጋል መደመርን ስለጨረስኩኝ የመቀነስ በሰፊው ልስራላችሁ እሺ መቀነስ መቀነስ ደግሞ ባህሪዎች አሉት። ለምሳሌ ትልቅ ቁጥር ሲቀነስ ትንሽ ቁጥር የሚባላለ ይሄ ለጀማሪዎች ቢሆንም መቀነስ ላይ ለምሳሌ ሀያ ሀያ ሲቀነስ አምስት እኩል ነው አስራ አምስት ነው። ይሄ ዋና ይባላል ዋና ይባላል። ይሄ ደግሞ ተቀናሽ ይባላል ተቀናሽ ይባላል። ይሄኛው ደግሞ ልዩነት ይባላል ልዩነት ስለዚህ ዋና ተቀናሽ ልዩነት ይሆናል ተቀናሽ እና ልዩነት ተደምረው ዋና ይሰጣሉ ተቀናሽ እና ልዩነት ተደምረው ዋና ይሰጣሉ ለምሳሌ ተቀናሽ አምስት ነው ሲደመር አስራ አምስት ልዩነት እኩል ነው ሀያ ስለዚህ ሀያ ደግሞ ማነው ዋና ነው ይህንን በዚህ መያዝ ያስፈልጋል ተቀናሽ እና ዋና ተደምረው ተቀናሽ እና ልዩነት ተደምረው ዋናን መስጠት ይችላሉ ሁልጊዜም ለምሳሌ ሌላ ምሳሌ ላሳያችሁ ሌላ ምሳሌ ያሳያችሁ። አርባ አርባ ሲቀነስ ስምንት እኩል ነው ሰላሳ ሁለት ነው የሚሆን። ይሄ ከአርባ ላይ ስምንት ስናነሳ ሰላሳ ሁለት ይመጣል። ስለዚህ ይሄኛው ዋና ነው፣ ይሄኛው ተቀናሽ ነው ተቀናሽ ነው። ይሄኛው ደግሞ ልዩነት ነው ልዩነት ነው። ስለዚህ ዋና ማለት ዋና ማለት ተቀናሽ ተቀናሽ ሲደመር ልዩነት ማለት ነው። ተቀናሽ ሲደመር ልዩነት፣ ተቀናሹ ስምንት ነው ስምንት ነው ልዩነቱ ሰላሳ ሁለት ነው። እነዚህን ስንደምራቸው ሰላሳ ሁለት እና ስምንት ስንት ይመጣሉ? አርባ ይመጣሉ ማለት ነው። አርባ ይመጣሉ። ስለዚህ የእነዚህ ድምር አርባ ከሆነ ዋናውን ይሰጣሉ ማለት ነው። ዋናውን ይሰጣሉ። መቀነስ ይሄ ምልክት ይሄ አለው። ሌላ ደግሞ ነጌቲቭ የሚመጣበት አጋጣሚ አለ። እንግዲህ ለጀማሪዎች ነጌቲቭ ግር ሊላቸው ይችላል። ነጌት የምንላቸው ሁለት ቁጥሮችን ስንቀንስ የትልቁን ምልክት እንጠቀማለን ማለት ነው። ለምሳሌ ለምሳሌ ይህን ቁጥር ተመልከቱት። አርባ ሲቀነስ ስልሳ እኩል ነው ኔጌቲቭ ሀያ ነው የሚሆነው የኔጌቲቭ መቀነስ ምልክት ያለበት ማለት ነው። ለምን ኔጌቲቭ ሆነ ካላችሁኝ አንዱ ቁጥር ኔጌቲቭ አንዱ ቁጥር ፖዘቲቭ ከሆኑ ከትልቁ ቁጥር ትንሹን እንቀንስና የትልቁን ምልክት እንወስዳለን። ከትንሹ ትልቁን ስንቀንስ ለምሳሌ ከስልሳ ሲቀነስ አርባ ሀያ ነው የትልቁ ምልክት ማን ነው? ስልሳ ነው። ስለዚህ የትልቁ ምልክት እዚጋ እንጠቀመዋለን። ሌላ ምሳሌ፣ መቶ ሲቀነስ ሁለት መቶ ብንል እኩል ነው ኔጌቲቭ መቶ ነው የሚመጣ ማለት ነው። ለምን? ከትልቁ ቁጥር ትንሹን እንቀንስና የትልቁ ምልክት ማን ነው? ሁለት መቶ ስለሆነ የችኛው ኔጌቲቭ ምልክቱን እንወስዳለን ማለት ነው። ከስምንት ሲቀነስ ስድስት ብናደርግ ለምሳሌ ሁለት ነው። ለምን? ከትልቁ ትንሹን ቀነስንና የትልቁን ምልክት የትልቁ ምልክት ደግሞ ፖዚቲቭ ነው፣ ወይም ኔጌቲቭ አይደለም ነው። እሺ፣ ሌላ ከዘጠኝ ሲቀነስ አስር አሁን ይሄ ኔጌቲቭ አንድ ነው። ለምን አንድ ኔጌቲቭ አንድ ሆነ ካልነ ከትልቁ ትንሹን ስንቀንስ አንድ ይሆናል። የትልቁ ምልክት ኔጌቲቭ ስለሆነ ነው። ከስምንት ሲቀነስ አራት አሁን ይሄ አራት ነው የሚሆን። ከትልቁ ቁጥር ትንሹን እንቀንሳለን። ከዛ ስንቀንስ ትልቁ ቁጥር ምልክቱ ፖዘቲቭ ስለሆነ መደመር ኔጌቲቭ አይኖረውም ማለት ነው። እንደዚህ ብናደርግ ግን ይቀየራል። አራት ሲቀነስ ስምንት ደግሞ ኔጌቲቭ አራት ነው። ለምን ከትልቁ ቁጥር ትንሹን ቀነስን አራት ይመጣል የትልቁን ምልክት ወሰድን ማለት ስለዚህ መደመር እንደዚህ አድርጋችሁ መስራት ይችላላችሁ ማለት ነው በአጭሩ መቀነስ ይህን ይመስላል አሁን ምን ሄደው ወደ ማባዛት ይሆናል ወደ ማባዛት እንሄዳለን በጥሞና ተከታተሉ ካልገባችሁ ደግሞ ኮመንት ላይ ሀሳባችሁን አስቀምጡ ማለት ነው ማባዛት ላይ እንሄድ ማባዛት እንግዲህ ቁጥሮቹ ይባዛሉ ለምሳሌ ህጎች አሉ የማባዛት ህጎች አንድ ሲባዛ አንድ ሲባዛ በፈለገው ቁጥር በአስር ለምሳሌ አስር ነው የሚሆን ይሄ አንድ ፕሮፐርቲ ወይም ባህሪ ነው ማንኛውም ቁጥር በአንድ ሲባዛ ራሱ ቁጥሩ ነው የሚሆን ለምሳሌ አንድ ሲባዛ በመቶ መቶ ነው የሚመጣ ስለዚህ በማባዛት ላይ ምንም ለውጥ የለውም ማለት ነው አንድ ቁጥር በማባዛት ላይ ምንም አይነት ለውጥ የለውም በጣም ጥሩ እሺ ሌላው ሁለት ሲባዛ በአስር ሀያ ነው። ማንኛውም ቁጥር በሁለት ሲባዛ የዛን ቁጥር እጥፍ ነው የሚሆነው። ይህም አንድ ባህሪ ነው። ማንኛውም ቁጥር በሁለት ስናባዛው የዛን ቁጥር ሁለት እጥፍ ነው። ለምሳሌ የአስር ሁለት እጥፍ ሀያ ነው። ማንኛውም ቁጥር ሲባዛ በሶስት የዛን ቁጥር ሶስት እጥፍ ነው የሚሆነው ማለት ነው። ለምሳሌ አስር በሶስት የተባዛ ሰላሳ ነው። ማንኛውም ቁጥር በአራት ሲባዛ የዛን ቁጥር አራት እጥፍ ነው የሚሆን ማለት ነው። ማንኛውም ቁጥር በአምስት ሲባዛ በአምስት ሲባዛ ስንት ነው የሚሆነው? አምስት እጥፍ። በስድስት ሲባዛ ስድስት እጥፍ ማለት ነው። ስድስት እጥፍ ማለት ለምሳሌ ስልሳ ማለት ስልሳ ማለት ስድስት እጥፍ ነው ስንል በምክንያት ነው። ስልሳ ማለት አስር ሲደመር ስድስት ጊዜ አስር መደመር ሲደመር አስር ሲደመር አስር ሲደመር አስር ሲደመር አስር ይሄ ሲደመር አጠቃላይ ስልሳ ነው የሚመጣ። ስለዚህ የአስርን ስድስት እጥፍ ማለት ነው። አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። ለምሳሌ ይህን ስንደምረው ሀያ ከእዚህ ጋር ሰላሳ ይህን ሲጨምር አርባ አምሳ ስልሳ ይሆናል ማለት ነው። ስለዚህ ማንኛውን ቁጥር በሆነ ቁጥር ሲባዛ የዛን ቁጥር ያን ጊዜ እጥፍ ነው የሚሆን ነው። ግን በዜሮ ሲባዛ ደግሞ አይመጣም። ማንኛውን ቁጥር ዜሮ ሲባዛ በአስር ዜሮ ነው ይሄ ማለት ነው። ማንኛውም ቁጥር በዜሮ ከተባዛ ዜሮ ነው። ማንኛውም ቁጥር በዜሮ ከተባዛ ዜሮ ነው። ይህንን እንደመግቢያ ካየን ባለ ሁለት ዲጂት በሁለት ዲጂት ማባዛትን እንመልከት። ሁለት ዲጂትን በሁለት ዲጂት ማባዛት ይሄ ቀላል ነው። ከፈለጋችሁ በካልኩሌተር ከፈለጋችሁ በቃላችሁ ከፈለጋችሁ ደግሞ እንደው በስክሪብቶ መለማመድ ትችላላችሁ። አሁን ባለ ሁለት ቁጥር ባለ ሁለት ዲጂቶች ሁለት ዲጂት በሁለት ዲጂት እንዴት እናባዛለን የሚለውን እንመልከት። ተመልከቱ ለምሳሌ አርባ አራት ሲባዛ በአስራ ሁለት ይህን እንዴት አድርገን ነው የምንጽፈው? አርባ አራት ሲባዛ በአስራ ሁለት እናረግና እንዘገዋለን። ከዛ እንዴት እንደሚባዛ ላሳያችሁ። መጀመሪያ ከዚህ ነው የምንጀምር። ከዚህ እዚህ ከዚህ እዚህ እያለ ነው የምንሄድ። ሁለት ቁጥር ሁለት ድጅት ማባዛት ነው። ስለዚህ ሁለት ጊዜ ወይም ሁለት ሲባዛ በአራት ስምንት ነው። ይሄ ማለት ሁለት ሲባዛ በአራት ነው ያ ማለት አራት ነገሮችን ሁለት ጊዜ አበዛ ናቸው ማለት ነው። ስለዚህ አንዷ ሁለት ጊዜ ስታበዛ አራት አንዱ አራት ጊዜ ስታበዛ ስምንት ይሆናል ማለት ነው። ሁለት ጊዜ አራት አሁንም ስምንት ይመጣል። እዚህ ጋር አንድ ጥንቃቄ ልንገራችሁ። ቀጥሎ ደግሞ ይሄንን ነው ማበዛ። ይሄ ሲባዛ በዚህ ሳደርግ እዚህ ጋር አንድ ስቴፕ ወደ ግራ እመጣለሁ። ከታች አንድ ጊዜ አራት አራት። ይሄ ይሄ ሁል ጊዜ የማባዛት ህግ ነው። አንድ ወደ ግራ ሽፍት እናደርጋለን። ማለመደርደር ከዚህ አንድ ጊዜ አራት አራት አራት ጨረስን። ምክንያቱም ሁለት ጊዜ አራት ስምንት፣ ሁለት ጊዜ አራት ስምንት፣ አንድ ጊዜ አራት አራት። ወደዚህ ጠጋ ብዬ አንድ ስቴፕ ሶስት ሲሆን ደግሞ ወደዚህ ጠጋ ብዬ አራት ሲሆን እያለ አንዳንድ ስቴፕ ወደ ግራ ወደ ግራ እየሄደ ነው ምናባዛ ማለት ነው። በጣም ጥሩ። እሺ፣ ከዛ እንደምራችኋለን ማለት ነው። ስምንት ይወር እዚህ ጋር ምንም ስለሌለ ስምንት። አራትና ስምንት አስራ ሁለት፣ ሁለትን ጽፌ አንድ አለኝ። አራት እና አንድ አምስት። ስለዚህ አምስት መቶ ሀያ ስምንት ነው የሚሆን ማለት ነው። ይህ ቁጥር አምስት መቶ ሀያ ስምንት ይመጣል። አንድ ልድገማችሁ። ባለ ሁለት ድጅት አንድ ማባዛት ባለ ሁለት ድጅት ልንገራችሁ። እሺ ለምሳሌ ይህ ሀምሳ ሲባዛ በሀያ አምስት ይህን ስንሰራው ሀምሳ ቁጥር ሲባዛ እዚህ ጋር እናደረግና በሀያ አምስት እናደረጓለን። ስለዚህ እንደ ቅድሙ እዚህ ጋር እንዘጋውና አምስት ጊዜ ዜሮ አምስት ሲባዛ በዜሮ ማለት ነው። አምስት ይባዛበት ዜሮ ማለት ነው። አምስት ጊዜ ዜሮ ዜሮ። ማንኛውም ቁጥር በዜሮ ሲባዛ ምን ብለነዋል? ዜሮ ነው ብለናል። ከዚ አምስት ጊዜ አምስት ሀያ አምስት። ይሄ ማለት ደግሞ አምስት ሲባዛ በአምስት ማለት አምስትን አምስት ጊዜ መደመር ማለት ነው። ወይም ይሄ ማለት ነው ሲደመር አምስትን አምስት ጊዜ ማለት ነው። ይህ አስር ይሆናል። ዚጋ ሀያ ዚጋ ሀ ስለዚህ ሀያ አምስት እንለዋለን። ስለጨረስነ ሁሉም ሙሉን እንጽፈዋለን ማለት ነው። ሀያ አምስት አሁን የሚቀረን ሁለትን በሀምሳ ማብዛት ነው። ግን ምን ብያቸዋለሁ? አንድ ስቴፕ ወደዚህ እንመጣለን ማለት ነው። ስለዚህ ሁለት ጊዜ ዜሮ ዜሮ፣ ሁለት ሲባዛ በዜሮ እንደሆነ ነው። ሁለት ጊዜ አምስት አስር ማለት ነው። አስር። ስለዚህ ይህንን ምን እናደርጋለን? እንደምረዋለን። ይህ ባዶ ቦታ ነው። ዜሮ ይወርዳል። ዜሮ አምስትና ዜሮ አምስት፣ ሁለትና ዜሮ ሁለት አንድ ይወርዳል። ስለዚህ 1250 ነው የሚሆን ማለት ነው። እዚህ መልስ የዚህ መልስ 1250 ነው የሚሆን ማለት ነው። ሌላ ባለ 3 ድጅት ደግሞ እንዴት እንደሚባዛል አሳያችሁ። አሁን ባለ 2 ሁለቱም ምሳሌ በቂ ናቸው። የራሳቸውን የራሳችሁን ውሰዱና በካልኩሌተር ፈትሹት። እናንተ እንደዚህ አባዝታችሁ የመጣላችሁን ቁጥር በካልኩሌተር መፈተሽ ወይም ስልካችሁ ላይ ባለው ካልኩሌተር መፈተሽ ነው የሚሆነው ማለት ነው። አሁን ደግሞ ባለ 3 ዲጂት ቁጥር እንዴት እንደሚባዙ አሳያችሁ። ይህ እንደነገርኳቸው ለጀማሪዎች የሚሆን ቪዲዮ ነው። ባለ ሶስት ደግሞ ማባዛት የተቸገራችሁ ካላችሁ ለምሳሌ አራት ሁለት ሶስት ሲባዛ በሶስት ሶስት አምስት ቢባል፣ ስለዚህ ሶስት ዲጂት ናቸው። በጣም በጥንቃቄ ተመልከቱ። ሶስት ይህን ስንሰራው ይህንን ስንሰራው አራት ሁለት ሶስት ሲባዛ በሶስት ሶስት አምስት ማለት ነው። ስለዚህ መጀመሪያ ይሄንን በዚህ በዚህ በዚህ እናበዛ። ቀጥሎ አንድ ስቴፕ ወደዚህ እንመጣና ይሄንን በዚህ በዚህ እናበዛ። ቀጥሎ ይሄንን በዚህ በዚህ እናበዛና ቀጥሎ መጨረሻ መደመር ነው። ስለዚህ አምስት ጊዜ 3 አስራ አምስት፣ አንድ አለኝ። አምስት ጊዜ 2 አስር፣ እዚች አንድ ጋር 11፣ አንድ አለኝ። አምስት ጊዜ 4 ሃያ እዚች አንድ ጋር 21። ስለጨረስነ 21 ብዬ ጽፋለሁ፣ 21 ብዬ ጽፋለሁ። ቀጥሎ ደግሞ የምንሰራው ሶስት ጊዜ ሶስት ዘጠኝ። አንድ ስቴፕ ወደዚህ እንመጣለን ማለት ነው። ይህን ባዶ ቦታን ተውና እዚህ ጋር እንጽፋለን ማለት ነው። ሶስት ጊዜ ሁለት ስድስት፣ ምንም አንድ አለ ስለሌለ ስድስት እላለሁ። ሶስት ጊዜ አራት አስራ ሁለት አስራ ሁለት። አሁንም ይሄኛው ኦልሬዲ ጨረስኩኝ። ይሄ ነው የሚቀረኝ። ሶስት ጊዜ ሶስት ወደዚህ አንድ ስቴፕ እመጣለሁ። መጀመሪያ እዚህ አንድ ስቴፕ መጣው። አሁን ደግሞ አንድ ስቴፕ ወደዚህ እመጣለሁ። እንደዚህ ነው፣ የሂሳብ ህግ ነው ማለት ነው። ሶስት ጊዜ ሶስት ዘጠኝ። ሶስት ጊዜ ሁለት ስድስት ሶስት ጊዜ አራት አስራ ሁለት። ስለዚህ እነዚህን ቁልቁል መደመር ነው። ለምሳሌ ይሄንን እዚህ ባዶ ቦታ አለ፣ እዚህ ባዶ ቦታ አለ። ቁልቁል ደመርኩት አምስት ይመጣል። እዚህ ጋር ደግሞ አስር ነው የሚሆነው። ይህ ባዶ ቦታ ቢሆን ዘጠኝና አንድ አስር፣ ዜሮ እንጽፌ አንዳለ አለ። አንዳለ ይላለሁ። አንድ አለ ይላል። ይሄኛውን ደግሞ ስድስትና አንድ ሰባት፣ ሰባት እና ዘጠኝ አስራ ስድስት፣ አስራ ስድስት እና አንድ አስራ ሰባት፣ ሰባት እንጽፌ አንዳለኝ ሁለትና ሁለት አራት አራትና ስድስት አስር እዚች አንድ ጋር 11 አሁንም አንድ አለ። አንድና ሁለት ሶስት እዚች አንድ ጋር አራት። ጨርሰናል ማለት ነው። ከዛ ይች አንድ ትመጣለች ትወርዳለች ማለት ነው። ስለዚህ እዚህ ጋር እንቆርጠዋለን፣ 141705 ይመጣል ማለት ነው መልሱ። ይህ ሶስት ድጅት ማባዛት ህግ ነው። አንድ ሊጨምራችሁ፣ የሶስት ድጅት ማባዛት እሺ፣ ሶስት ድጅት ማባዛት አንድ ሊጨምራችሁ ለምሳሌ ለሁለት ሁለት ሁለት ሲባዛ አንድ አንድ አንድ ብንል ምን እንደሚመጣ እንየው። ይሄው ሁለት ሁለት ሁለት ሲባዛ አንድ አንድ አንድ። ስለዚህ መጀመሪያ ስቴፕ ይሄን በዚህ ይሄን በዚህ ይሄን በዚህ። ስለዚህ አንድ ጊዜ ሁለት ሁለት፣ አንድ ጊዜ ሁለት ሁለት፣ አንድ ጊዜ ሁለት ሁለት። ከዛ አንድ ጊዜ ሁለት አሁንም አንድ ስቴፕ በዚህ እንመጣለን። እዚህ ጋር ሁለት አንድ ጊዜ ሁለት ሁለት አንድ ጊዜ ሁለት ሁለት እዛ። አሁንም በዚህ ነው የምንሄደው። ይሄ ያለቀ ይሄ ይሄዳል። አንድ ጊዜ ሁለት ሁለት እዚህ ባዶ ቦታ ዘላለ አንድ ወደ ግራ ሽፍት ማድረግ አለብኝ። አንድ ጊዜ ሁለት ሁለት፣ አንድ ጊዜ ሁለት ሁለት። ስለዚህ ይህንን መደመር ይህን ስንደምረው ከታች ሁለት ይመጣል። እንዲህ ነው የሚወርደው። ይህን ስንደምረው አራት ይመጣል። ይህን ስንደምረው ስድስት ይመጣል። ሁለትና ሁለት አራት፣ አራትና ሁለት ስድስት ማለት ነው። ይህን ስንደምረው አራት ይመጣል። ይህን ስንደምረው ሁለት ይሆናል። ስለዚህ እዚሽ ከነ 24642 ይመጣል ማለት ነው መልሱ። ዛ አሁን ያሳያችሁ ባለ ሁለት ዲጂት ባለ ድጅት ዲጂት ማባዛት ነው ባለ ዲጂት ማባዛት ነው ማለት። እሺ አሁን ደግሞ ባለ አራት ዲጂት ላባዛላችሁ። ባለ አራት ዲጂት ለምሳሌ 12 5 ሰባት ሲባዛ 11 ሁለት። ስለዚህ ይህን ቁጥር እንዴት እናመዛዋለን? ባለ አራት ዲጂት ነው እንደምታዩት። በጥንቃቄ ተመልከቱ። ስለዚህ የምንሰራው አንድ ሁለት አምስት ሰባት በማባዛት ምልክት አንድ አንድ ስምንት ሁለት። ስለዚህ መጀመሪያ በዚህ በዚህ በዚህ አበዛና እዚህ ስመጣ አንድ እስቴፕ ወደዚህ ሄድና እዚህ ጋር ደረድራለሁ ማለት። በጥሞና ተከታተሉ። ሁለት ጊዜ ሰባት አስራ አራት አንድ አራት ጽፌ አንድ አለኝ። ሁለት ጊዜ አምስት አስር እዛች አንድ ጋር አስራ አንድ አሁንም አንድ አለ ሁለት ጊዜ ሁለት አራት እዛች አንድ ጋር አምስት። ስለዚህች ጠፋች። ሁለት ጊዜ አንድ ሁለት ጨረሱ ማለት ነው። በመጀመሪያ ስለዚህ ይጠፋ። ስምንት ጊዜ ሰባት አምሳ ስድስት። እዚ ጋ ባዶ አድረግና እዚ ጋ ነው የሚጀመረው። አምሳ ስድስት፣ ስድስት እንጽፌ አምስት አለ። ስምንት ጊዜ ኖ ስምንት ጊዜ ስድስት እንጽፌ አምስት አለ። ስምንት ጊዜ አምስት አርባ፣ እዚች ጋር አርባ አምስት አምስት ጽፌ አራት አለኝ ማለት ነው። ስምንት ጊዜ ሁለት አስራ ስድስት ተዚች አራት ጋር ሀያ ዜሮ ጽፌ ሁለት አለኝ። ስምንት ጊዜ አንድ ስምንት ተዚች ሁለት ጋር አስር እንደዚህ ሆነ ጠፋ ማለት ነው። አንድ ጊዜ ሰባት እዚህ ጋር እዚህ ባዶ አደርጋለሁ። እዚህ ባዶ ነበር እዚህ ሸፍት አደርግና እዚህ ጋር ሰባት። አንድ ጊዜ አምስት አምስት። አንድ ጊዜ ሁለት ሁለት አንድ ጊዜ አንድ አንድ አሁን ይህም ጠፋ። ከዛ አንድ ጊዜ ሰባት አንድ ሺፍት እዚህ ጋር ባዶ አንድ አደረግና እዚህ ጋር ሰባት ላላ። ከዛ አንድ ጊዜ አምስት አምስት፣ አንድ ጊዜ ሁለት ሁለት፣ አንድ ጊዜ አንድ አንድ። ስለዚህ እነዚህን ቁልቁል መደመር ነው አንድ ዳውንዋርድ ሶ ዚስ ኢዝ ፎር አራት፣ ሰባት ዚስ ኢዝ ሰቨን

አንድ ሚሊዮን አራት መቶ ሰማንያ አምስት ሺህ ሰባት መቶ ሰባ አራት ይሆናል ማለት ነው ይቁጥር። ይህንን በካልኩሌተር ብታባዙት እንደዚህ ነበር። ስለዚህ ጥንቃቄ ማድረግ ያለባችሁ መጀመሪያ ይህንን በዚህ ይኸው ይህን በዚህ ታበዛላችሁ እያላችሁ አንዳንድ ላይ ከሆነ አንዳንድ ላይ ሁለት አለ ከሆነ፣ ለምሳሌ እዚህ ጋር አምስት አለኝ ያልኩት ስምንት ጊዜ ሰባት አምሳ ስድስት ስድስት ጽፌ አምስት አለኝ ያልኩት አምሳ ቤት ስለሆነ ነው። ያ ማለት አለኝ ለማለት ከአስር እስከ 19 አንድ አለኝ ትላላችሁ። ከሀያ 20 እስከ 29 ሁለት አለኝ ትላላችሁ። ከሰላሳ እስከ ሰላሳ ዘጠኝ ሦስት አለኝ ከአርባ እስከ 49 አራት አለኝ ከሀምሳ እስከ ሀምሳ ዘጠኝ አምስት አለኝ ከስልሳ እስከ ሰባ ዘጠኝ ከሰማንያ እስከ ሰማንያ ዘጠኝ ስምንት አለኝ ከዘጠና እስከ ዘጠና ዘጠኝ ዘጠኝ አለኝ እያላችሁ መጻፍ ትችላላችሁ። እንደዚህ ነው የሚጻፈው። የሆነ ቁጥር ደምራችሁት ሰላሳ ቤት ከመጣ ያንን ቁጥር ትጽፉና ሶስት አለኝ ትላላችሁ። አምሳ ቤት ከመጣ ቁጥሩ ትጽፉና አምስት አለኝ ትላላችሁ። ለምሳሌ ስምንት ሲባዛ በስድስት አርባ ስምንት ነው። ስምንትን ጽፌ አራት አለኝ ነው ምለው። ለምን አርባ ስምንት ማለት አርባ ስምንት ማለት በየት ስለሚካሄድ በዚህ መሃል ስለሚገኝ ማለት ነው። በዚህ መሃል ስለሚገኝ፣ ስለዚህ በዚህ መልኩ ስሩ። አምስት ድጅትና እና ስድስት ድጅት ቁጥሮች ማባዛት በዚህ በላይ ይበዛባችኋል። አሁን ቀጥታ መሄድ ወደ ማካፈሉ ነው ማለት ነው። ከዚያ በፊት አንድ ነገር ልንገራችሁ። ቆይ፣ አዎ አንድ ነገር ልንገራችሁ። ቅድም ዋና እያሉ ገልጭ ነበር፣ ማካፈል ላይ ማባዛት ላይ እና መደመር ላይ። እሺ፣ ለምሳሌ ሲደመር አርባ እኩል ነው ዘጠና ከሆነ ይሄኛው ድማሪ ይባላል። ድማሪ ይሄኛው ድማሪ ድማሪ ይሄኛው ድምር ይባላል። ይሄኛው ድምር ይባላል ማለት ስለዚህ፣ ለጀማሪዎቹ ይሄን ንገሯቸው። ሁለቱ ቁጥሮች ድማሪ ድማሪ ይባላሉ። ሁለቱ ድምር ይባላሉ ማለት። ሌላ መቀነስ ላይ ቅድም ብያዋለሁ በእርግጥ። ሃምሳ ሲቀነስ አርባ እኩል ነው አስር ነው። ስለዚህ ይሄ ማለት ዋና ተቀናሽ፣ ልዩነት ብያቸኋል፣ ልዩነት ብያቸኋለሁ። ይህንን ያዙ። ሌላኛው ማባዛት ላይ ነው። ሀያ ሲባዛ በአራት እኩል ነው ሰማንያ ነው። ይሄኛው አብዢ፣ አብዢ ማለት ነው። ተባዢ፣ አብዢ፣ ተባዢ። ይሄ ተባዢ ነው። ይሄ አብዢ ነው። ይሄ አብዢ ይሄኛው ብዜት ይሆናል ማለት ነው። የሁለቱ ብዜት ይሆናል። ይሄ ብዜት ይሄኛው ተባዢ አብዢ ወይም መቀየር ይችላሉ። አብዢ እና ተባዢ ሁለቱ አንድ ላይ ብዜት ይሰጣሉ ማለት ነው። ወደ ማካፈል ሊሄድ ነው አሁን። ማካፈል ላይ ደግሞ ማካፈል ላይ ደግሞ እዚህ ጋር ላሳያችሁ። እሺ ማካፈል ላይ ደግሞ ስልሳ ሲካፈል ለሶስት እኩል ነው ሀያ ነው። ይሄ ተካፋይ ይባላል። ተካፋይ ይሄኛው አካፋይ ይባላል። አካፋይ ይባላል። ይሄኛው ደግሞ ድርሻ ይባላል። ድርሻ ይባላል ስለዚህ ስልሳ ለሶስት ተካፍሎ ሀያ ደረሳቸዋል። ስልሳ ብር ለሶስት ብናካፍለው ሀያ ብር ደረሳቸው ማለት ነው። ስለዚህ ተካፋይ፣ አካፋይ ድርሻ ይባላል። ሌላም አለ ለምሳሌ ስልሳ ስልሳ ሶስት እኖ ስልሳ ሶስት ስልሳ ሁለት ሲካፈል ለሶስት እኩል ነው ሀያ ቀሪ ሁለት ነው የሚሆን ማለት ነው። ሀያ ሀያ ደርሳቸውና ቀሪ ሁለት አላቸው። ስለዚህ ይሄኛው ቅድም እንደነገርኋችሁ ምን ይሆናል? ተካፋይ የሚካፈል ማለት ነው። ተካፋይ ይሆናል። ይሄኛው ደግሞ አካፋይ ይሆናል። አካፋይ ይሆናል። ይሄኛው ድርሻ ይሆናል። ድርሻ ይሄኛው ደግሞ ቀሪ ይባላል፣ ቀሪ ይባላል። ስለዚህ ይህንን እንደዚህ አድርጋችሁ መስራት፣ መያዝ፣ ማወቅ ትችላላችሁ፣ ትችላላችሁ ማለት ነው። አሁን ቀጥታ ወደ ማካፈል ነው የሚሄደው። ማካፈል ላይ ብዙ አላቆያችሁ፣ ምክንያቱም ማካፈል ብዙ ጊዜ የሚወስዳል፣ ብዙ ጊዜ የሚወስዳል። በጥንቃቄም ይሄ የሚሰራ ነው። ቢያንስ ቢያንስ ሁለት ሶስት ዲጂቶችን እናያለን። ሁለት ሶስት ዲጂቶችን በማየት እናንተም ማካፈል ትችላላችሁ ማለት ነው። እሺ እንቀጥል። ይኸው ማካፈል ማካፈል ማካፈል ላይ ሀ ማካፈል አንድ መቶ ሲካፈል ለአራት እኩል ነው ሀያ አምስት ነው። እንዴት ለሚል ሰው በዚህኛው የማካፈል ምልክት እንሰራለን። ተመልከቱ፣ ማካፈል ምልክቱ ይሄ ነው ለአራት ማለት ነው። እንዲህ ነው የሚሆነው። መቶ ሲካፈል ለአራት ማለት ነው። ስለዚህ ይህንን እንዲ ነው ማድረገው እዚህ ጋር አንድ ለአራት አይችልም። አስር ለአራት ይካፈላል፣ አይካፈል? ይካፈላል። ስለዚህ ሁለት ጊዜ ነው የሚደርሰው። ሁለት ጊዜ አራት ስምንት እንላለን፣ ስምንት እንላለን። ከአስር ስንቀንስ ከዚህ ብቻ ከአስር ሲቀነስ ስምንት ሁለት ማለት ነው። ሁለት ስለዚህ ከስንቀንስ ሁለት ይሆናል። ምንም አይኖረንም። ማን ይወርዳል? ይሄ ዜሮ ያልተቆረጠው ዜሮ እዚህ ላይ ይውላል። ሀያ ሲካፈል አራት ሀያ ሲካፈል አራት አምስት ጊዜ አምስት ጊዜ አራት ሀያ ስንቀንስ ከዜሮ ዜሮ፣ ምንም ከሁለት ሁለት፣ ምንም ስለዚህ መልሱ 25 ይሆናል ማለት ነው። በዚህ ነው የምታካፍሉት። ቀሪ ኑሮት ቢሆን ቀሪ ኑሮት ቢሆን ቀሪ ይኖረው ነበር። ለምሳሌ ይህንን ይህን